ሰበር ዜና ውድና የተከበራችሁ ተመልካቾች እንደምንዋላችሁ እንደምን አላችሁልኝ እኔ ያለሁላችሁ አልሐምዱልላህ ፈሊላህ ልሐምድ ወሽኩር እንግዲህ ዛሬ እንደምትመለከቱት ዝናብ ሊጥል ነው መሰለኝ ሰሞኑን ነፈስፈስ ደመንመን እያደረገ ነው ማለት ነው እና የዛሬው መረጃ ምንድን ነው ወደሚለው ሰበር ዜናውን ላቀብላችሁ ሁላችሁም በቅድሚያ ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ውድ ኢትዮጵያውያን እህት ወንድሞቼ ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ ነው ማመሰግነው። ፈጣሪ ያክብርልኝ። ዛሬ እንግዲህ ረመዳን ሱብሓነላህ ሃያቅን ሆነና፣ አልሐምዱሊላህ ረብ

ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቻናሊን ተቀላቀሉ። የተከበራችሁ የተወደዳችሁ ውድ የሀገሪ ልጆች ሁላችሁም ሰብስክራይብ አድርጉኝ ፕሊዝ። ላይክ፣ ሼር አድርጉኝ። እንደዚሁም ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ከልብ ነው ማመሰግነው። ነፋሱ በጣም ደስ ይላል። በነገራችን ላይ ዝናብ ሊጥል ነው መሰለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሰዲ ኢትዮጵያ ቤተሰቦች እንደምን አላችሁ? እንደምን ዋላችሁ? የእለቱ መረጃዎች ይዤላችሁ ብቅ ብያለሁ። መረጃውን ለማገኘት በቅድሚያ ላይክ ሼር እና ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ ተቀላቀሉ። ውድ ተመልካቾች እንግዲህ ሁላችሁም ሰብስክራይብ ላይክ ሸር እያደረጋችሁ እዚህ ያደርሳችሁኛል። ወደ መጨረሻው አካባቢ እየደረስ ነው። ይህ ቪዲዮ ተደራሽነት እንዲኖረው አድርጉልኝ። እንግዲህ የአላህ ፈቃድ ሆኖ በረመባን ፈጣሪ ከፈቀደው የዚህ ቻናል ቻሌንጆችን ተቀላቀሉና የዚህ ቻሌንጅ የዚህ ቻሌንጅ ቤተሰብ ሆናችሁ ተቀላቀሉና ዩቱብ ከከፈለ ግማሹ ለጃራ ተፈናቃዮች ብያችሁ ነበረ፣ ግን አልሆንም። አሁንም ከጎን ሆናችሁ ላይክ ሼር ያደርጋችሁ ቤተሰብ አድርጉኝ። ይህንን ቻናል ደግሞ ልክ ቀልበ ሁላችሁ መሰረት ኢንሻአላህ እናደርገዋለን ብዬ አስባለሁ ማለት ነው። እና ትንሽ ነው የቀረኝ። ሁላችሁም ከጎን ሆናችሁ ቪዲዮን መስታወቂያ ሳታሳልፉ ብታዩልኝ ደስ ይለኛል ማለት ነው ቤተሰቦቼ። የዛሬ ኸሚስ መረጃዎች ደስ የሚሉ መረጃዎች ናቸው። ሁላችሁም ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ከጎን ሆናችሁ እንድታበረታቱኝ በአክብሮ ትጠይቃችኋለሁ ማለት ነው። ሁላችሁም ሰብስክራይብ አድርጉኝ። ሀገራችንን አላህ ስብሃነሁ ወተዓላ ሰላሙን እያንጣልን። እኛ ሰላም ነው እና የምንፈልገው ሰላሙን ይመልስልን ለሀገራችን። ሁላችሁም ዱአ አድርጉ። የጾመኛ ዱአ ተመላሽነት የለውም እና ሁላችሁም አላህ ይህንን መከራ ይህንን ችግር አንስቶልን እኛም በሀገራችን የምናፈጥርበትን የምናስፈጥርበትን ጊዜያት ያምጣልን። ሁል ጊዜ የሰው ሀገር ሁል ጊዜ የሰው ቤት የሰለቻን ቤተሰቦች ማለት ነው እና ሁሉም ነገር በሀገር ነው የሚያምረው። ሁሉም ነገር የሚያምርብን በሀገራችን ላይ ነው። ሁሉም ነገር የሚያምርብን በተወልደን ባደግንበት ሰፈር አገር ላይ ነው እና የሰው ሀገር ምንም ቢያምርባችሁ ምንም ብታሸበርቁ የሰው ሀገር የሰው ነው ማለት ነው። ጥገኛ ሆነን እንደምንኖር ግልጽ ነው ማለት ነው እና አላህ ሀገራችንን ሰላም ያድርግልን። ሁላችሁም ዶ አድርጉ፣ ላትንሳውን ዱዓእ ፊ ኩል መካን ኢንሻ አላህ

ጨርሰነ ተቀብሎን ምንሽኛው ያደርገን። ይችን አስር ቀናቶች እንግዲህ እንጠቀምባቸው። አሁን እንግዲህ ሀያ ቀናችን ነው ዛሬ። ከሚስ ብኢዝንላ ምንም ያህል አልቀረንም። እንግዲህ ሁላችሁም ዶ አድርጉ። አላህ ስብሃነው ተዓላ ከክፉ ነገር ሁሉ ይሰውረን። በያላችሁበት ቦታ ላይ ጠብቃችሁ ጾመው ከተጠቀሙት ባሪያዎች በለን።